እንህምስስዚ ታዲያስ ዛሬ በጣም ነው ያስደስታችሁ። የሚገርምሽ ፕሮግራሙ ቆንጆ ነበር። በጣም በጣም በተለይ የአካል ጉዳተኞችን ወክለሽ ያደረግሽው ንግግር የሁሉንም ስሜት ያቀፈ ነበር። አመሰግናለሁ። የጥረትህን ብቃት ልናሳይ የምንችለው እኛ ስለሆነ የግድ ጥሩ ነገር ማድረግ ነበረብን። እውነቴን ነው የምልሽ። በጣም ነው ያኮራችሁኝ። ምሽ ኑሮ እንዴት ነው? ኑሮ ኑሮ ለእንደኛ አይነቱ እንኳን ትንሽ ይከብዳል። ካለብን አካላዊ ጉዳት በተጨማሪ የሚደርስብን ማህበራዊ ችግር ጫንቃችን ለማጉበጥ ይበጥናሉ። ይገባኛል። እንማችን ቢያምህ የጣር ጩኸታችን የሚሰማህ አይደል? በፈቃድ ይህንን ድርጅት ከፍቴ የምታንቀሳቀሰው ባዘወይ ከቡብ ንግግሮችሽ ጀርባ ያለው አንችነትሽንም በዚሁ አጋጣሚ እየፈለኩ ነበር። ምን አገኘ ታዲያ? ብዙ ነገር። ጨለማ የወረሰው ትልቅ ገደል ስታይ ፈርተሸሽተ ሸሽተ ተመለስ። በፍጹም በፍጹም፣ ፍርሃትን በሽሽት የመቀበል ሰው አይደለሁም። አንደበትህ ከሆነስ ፍርሃትና ሚን ብሎ መቀበል ያቃቶ አትሳሳች እየሩስ አንደበትህ እኮ የሚገልጸው የልብህን ሐሳብ ነው አይደለም እሺ እየሩስ ዛሬም ቀና ብለሽ ልታይኝ ያልደፈርሽ አይ ብስራት በመሀከላችን እኮ ትልቅ ጨረራ አለ እይታይን የሚጋርድብኝ እሺ ምን አለ ልብሽን ከሞላው ሀዘን ጥቂቱን ቆንጥረሽ ብታካፊ በእያንዳንዳችን ልብ ውስጥ እኮ ያለው ሀዘን በየራሳችን በቂ ነው። ሌላ ሀዘን ቆይ እኔ ለምን እጨምር ብያለሁ። ኦኬ እስቲ ስለን የሚሰማሽንና የምታውቂው የምታውቂ ነገሮች ሁሉ ንገሪኝ። ሰብአዊነትህ አይሎ እኔና እኔን መሰሎችን ሰብስበህ ሞራላዊና አካላዊ ድጋፍ እንደምትሰጠን ብቻ ነው የማውቀው። ሌላስ ሌላ ምንም አላውቅም። ምናልባትም ማውቅ አልፈልግም ይሆናል አየሩስ እኔን ፈሪ እያልሽ አንቺ ሽሽት የጀመርሽ ይመስለኛል። አግኝተኸኛል። በተከተልከኝ ቁጥር ደግሞ ቁስሌን እየቆሰቆስክ ታደማኛለህ። ይኸው ሽሽትሽ ከምንና ለምን እንደሆነ ስለማላውቀው እኮ ነው መከተሌን የማላቆመው። አይ መስራት ሩቅ እንደሆንኩ ስለማታስብ እኮ ነው። ለምን ነገሩን ይህን ያህል ታከብጂዋለሽ? እየሩስ ለምን ብቁ እንደሆንሽ አታሳምኝም እራስሽን? መስራት ሁሉም ነገር ህልም እንደሆነ ስለማውቅ ከእልም የዘለለ ታሪክ እንደማይፈጠር ለምንድን ነው ብዙ ጊዜ አይንሽን ጨፍነሽ ዓለምን የምትቃኘው? ማንነቴን በሚገባ ስለማውቅ አይኔም ብገልጥ የማየው መራራ እውነት ስለሚጎመዘኝ። ይህ እኮ ነው ትልቁ ችግራችን፣ ይህ እኮ ነው ከአካሎችሽ አንዱ ጎደለ ማለት ምንም ማለት አይደለም። ይህን ደግሞ ለውስጥሽ ማሳመን አለብሽ። ውስጤንማ አሳምነዋለሁ፣ ግን ማንም ማንም ወደ እኔ እንዲመጣ አልፈልግም። አለመፈለግ ደግሞ ነፃነቴን እንደ አካሌ ካልተነጠብኩ ስራት ማንም ወደ እኔ ባይመጣ እወዳለሁ። እሺ ባለፈው ስለነገርኩሽ ነገር ምን አሰብሽ? ምንም ምንም የተለየ ነገር አላሰብኩም። እንዳልኩ ሁሉም ነገር ለእኔ ህልም ነው። ህልም ያደረግሽው ግን አንቺ ነሽ። እስቲ ረጋ ብለሽ ነገሮችን አስቢያቸው እየሩስ። አስቤ ምን ላመጣ እና ከሰማየ ሰማያት ወርዶ ታሪክ አይፈጠር እኮ። አካለ ጎዶኖ ነው እንዴ? እንድታስብ እኮ አይደለም እየሩስ ምን ይዞ ግዞ። ስራት ባክሽ፣ ባክሽ እየሩስ፣ ሁሉ ጊዜ ምን እንደምልሽ ታውቂያለሽ። እኔ የምሸሸው የአእምሮ ጎዶሎችን ነው። ለዛ ነበር አጋጣሚ ኖሮኝ አንቺን ባገኘሁበት ጊዜ ሁሉ ወደፊት ስለሚኖረን ህይወት በእርጋታ አስብበትን። ምንሽ ስራት ያስጨነቀኝ ነው እኮ ያለኸው። በሰው ጭንቀት የምደሰት ፍጡር አለመሆኔ ሊገባሽ ይገባል። እሺ ለምን አትተውኝም? ውስጥሽን ስለማመልከው ልበልሽ? ቆይ እንዴት እኔ ምርጫ ሉ እንቻልኩ ከውስጥሽ የማነበው ሰብአዊነት፣ ከአይኖችሽ የማየው ርኅራሄ በጽናት የቆየውን ውስጤን ሲያነጉት ይታወቀኝ ነበር። አንቺን በቅርቡ ለማወቅ እድል ሲጋብዝኝ ደግሞ በሳል አስተሳሰብሽ በዚህ በተበረዘ ዓለም ያልተበከለ ጻዳ አንቺነትሽን ስቃኝ በራስ ወዳድነት ይህን ህይወት ለራሴ ለማድረግ ጓጓሁ። አለቀ ስ ቆይ እባክሽ፣ እስኪ ነገሩን ይህን ያላታጨል ታጨልሚው እኔ እኮ አጋለ አካለ ጎዶሎ ነኝ። ግን ይሄ ጎዶሎ የምትይው አካልሽንም ጨምሮ የሚያንቀሳቀስ ሙሉ ጭንቅላት እንዳለሻት አትዘንግ። እሺ። ቆይ ቤተሰቦቹ ውስጥ ያለኝ ተቀባይነት ምን ያህል ሊሆን ይችላል?

እንምነካሽ ረቂቅ ቆይ ፊልሙን ሊበት ያንቺ ማስቲካል አዳምጥ እንደ ኧረ እባክሽን ጣይው ቆይ በአይንሽ ነው የምትይው፣ በጆሮሽ የምን ነካሽ? እንዴት ላድርግ ታዲያ? ወይ ጽጌው ፊልሙን አንደኛሽን ይልቅ ባክሽን ቀጠሮ ይሳት ደረሰ ብለባብስ የሚሻለኝ መሰለኝ። አንቺ ፊልምሽን ተመልከች። ግን ምን አለ ዝም ብለሽ ከምተኝ አንድ አስተያየት እንኳን ብትሰጭ። እርግጠኛ ነኝ በአንዴ ድራማቲክ ለውጥ እንዳሳየ ዘጋሽኝ። ዛሬ ላትነገሪ ምለሻል ልበል? ምን እንድልሽ ፈልገሽ ነው? እንዴት ነው አለባበሴ ተስማምቶኛል? እንደዚህ ራሴን በምናምን በደቂቃ ውስጥ መለወጥ ከቻልኩ ድንቅ ነገር፣ ለጠይምነቴ የሚስማማ ውብ አለባበስ። እስቲ ከኋላዬ እንዴት ነው? ወይስ እርግጠኛ ነትሽ ረቂቅ መሆኗን ተጠራጠር። አ አሁን ገና ሀሳብሽ ገባኝ ይመስልሻል? ቆይቆይ እውነቱን እንነጋገር፣ አላምርም። ምን ዋጋ አለ፣ ማማርሽ ለበጎ ቢሆን ነበረ። ይርቅ ባክሽ። የማስኪት ያጣዩን የፊልም ሁሊበት ከማሆን እየሩስ። እንዴ፣ ለእኔ በዚህ ሰዓት ፍልስፍና ገለመሌ አያስፈልገኝም። ያፈጠጠ እውነት ሁሉ የብላንች ፍልስፍና ነው። ውድና ጣፋጭ አየሩስ፣ አሁን የምፈልገው ምን እንደሆነ ታውቂያለሽ? ያለሽ ስሜቴን የማንጽበት ጠንካራ ሞራል አድባር ትቀበልሽ ብዬ ልሸኝሽ እንደማልችል ልቦና ሸውቀዋል። እየሩስ ታላቅ እህት አደን ሲሄድ እኮ ታናሽት ቢያንስ ስንቅ ማቀበል አለባት። አንቺ ለምታደርጊው ይዘገንነኛል፣ እንኳን እኔ ተደርቤ። እየሩሙች የዛሬው አለባበሴ እኮ ራሴን እንዳመልክ እየጋፋፋኝ ነው። ከመስታወቷ አጠገብ መሌት አቃተኝ። ብራቮ ረቂቅ፣ ብራቮ የዛሬውን ታዳኝ አጃጅዬ ዬ ካቴና ውስጥ ለማስገባት ወጥመዴ ግድ ሰፊና ምቹ መሆን አለበት። አየሽ እየሩ፣ ወንዶች መስዋዕት እያሽ ጎደጎዱ ሲማጸኑ ነፍሴ ጥሟ አይረካል። ስቃያቸውን ከሩቅ እያየው በደመና ውስጥ ገብቼ ስውር፣ እንደገና ደግሞ በፈገግታ ብቅሁ። ረቂቅ ፊልሙ ለምን ዘጋሹ? ኦ አስተያየት አልሰጥ ስትይዝ፣ አይ ቲንክ ሚስተር መስመር ላይ ናቸው። እባክሽ ለኔ ፊልሙን ክፈችልኝ። ቆይ ቆይ አሁን ስንት ሰዓት ነው? 3 ሰዓት ከሀያ አራት ደቂቃ ካልኩ ሰዓት 6 ደቂቃ ቀደም ብሏል። ተርቧል ማለት ነው። ኧረ እባክሽ ስልኩ ናቸው። ኦኬ ሄሎ አዎ ነው ሀ የእኔ ጌታ ደህና ደህና፣ ከኔ አትብስም መቼ። እኔም በተመሳሳይ ሁኔታ የምሽቱን ዊኬንድ በጉጉት እየጠበቅኩ ነው። አዎ ተዘጋጅቼ እየጠበቅኩ ነው። አዎ ጨርሻለሁ። ኦኬ ባባይ። እስካሁን ድረስ ቁት ብለሻል። አንዳንዴ እህቴ መሆንሽን እጠራጠራለሁ። ግን ቆይ ለምን ረቂሽ? ኢየሩስ እራት በጊዜ መብላት እንዳለብሽ እንዳትረሽ። የመንፈስ ረሀብ አስልቶኛል። ስጋዬ ቢጠግብ ምን ዋጋ አለው? ከማን ኢየሩስ ጽናቴን እየሸረሸርሽ ነው። እኔ ይህንን የጨፈገገ ስሜትሽን ታቅፌ መሄድ አልፈልግም። አዝናለሁ። ማስመሰል አልችልበትም። ቆይ ማወቅ ያለብሽ ሁላችንም ስንፈጠር ራቁታችን ነው። እኔም የህይወት ልምድ የቸረኝ ገጸ በረከት ነው። ለጊዜው ህይወት ለእኔ የሚቸሮችን ገጸ በረከት አዘን ይሆናላ። የሩሴ ሁሌም እንደምወድሽ አስታውሽ። አሰሪሽ መቼም ከአሁኑ የተሻለ ቆንጆ ፊልም እንደ እንደዋሰሽ እርግጠኛ ነኝ። እሱን እያየሽ ትቆይኛለሽ። ባክሸኛ ኑሮ ራሱ በእኛ ቢሰራ ቆንጆ ፊልም ይወጣው ነበር። ዋና ገጸ ባህሪ ነ ሆኜ እሺ፣ ዳይሬክተሩስ የምትፈልጊው ነገር ካለ ከሜዴ በፊት ላቀራርብልሽ ለነገሩ ምንም አልፈልግም። መድኃኒቴን ስላልጨረስኩ ቦርሳ የምታቀብኝ ደስ ይለኛል። ኦኬ ይኸው ኤርሊሽ። እንኪ በዚህ ውሃ ዋጭ። መልካም የአደን ምሽት። ጽዋዬንም ላንሳ ለመባረክ። ጥሩ የአደን ምሽት ለውዷ ረቂቅ። ክላክስ ነው አይደል? መጣ የሱ ክላክስ ነው፣ እርግጠኛ ነኝ። ምን ቀረኝ? ምንም ያስሹ ነገር የለም። ከማን የሩስ? እንዴ ላፍታ ልትነሹ የማይገባ አላማ አለኝ። አዳኞችን ማደን ኦኬ። ጊዜ ማጥፋት የለብኝም። እጅግ የጣፈጠ ምሽት ለታናሸቴ ባባይ ባይ። መልካም ምሽት ቂ። እፎይ በምትይበት ሰዓት እንደ ምድረ በዳ ወፍ ባክነሽ፣ የበቀል ጥማት በውስጥሽ ስር ሰዱ፣ አንቺነትሽን ገዛው። ይህ ሁሉ ለእኔ ህመም ያህል ተክዝ የምታስበው ለምን ወደ ቤት አትገባም? ብስራት፣ ይህን ያህል ሰዓት በረንዳ ላይ ደግሞ ሻዩ በረደብልኩ። ባክሽ ቀዝቅዟል። ብስራት ሙት፣ አሁንስ እያሳሰብከኝ ነው። ምን ነው? ምን ተፈጠረ? በተለይ የዚህ ሰሞን ጸባይ በጣም ተለውጧል። አንድ የሚያሳስብ ነገር ያለ ይመስለኛል። ያለ ሐሳብ ይኖራል ብለሽ ነው? አይ ያንተ ደግሞ በዛ። አይኖችን አንድ ቦታ ላይ ከተከልክ የሚቀሰቅስ ነገር ቢኖር የእኔ ውትወታ ነው። ምን ይደረግ ብለሽ ነው? እስቲ በሞቴ ንገሪ፣ ምንድን ነው የምታስበው? አይ መስኪ፣ ይኸውልሽ በቅርቡ አንድ የምንሰራው ነገር አለ። ለዛ የሚሆን አንዳንድ ነገሮችን እያሰብኩ ነበር እኔ እንዲያው ግን ምንም ዓላማ የለህም። ለምኑ በቃ ዝም ብለ ዘላለም አለም ስለምንሰራ ስራ ብቻ ነው ዕቅድ የምታወጣው። ምን ማለት ፈልገሽ ነው? መቼ ነው ለራስ መኖር የምትጀምረው? እስከ ዛሬ ለማን ነበር የምኖረው? ግላዊ ላይ ህይወትን በጣም የረሳ ይመስለኛል። በአሁኑ ሰዓት እኮ ቤቴ ቤቴ የምትልበት ሚስ የምታገባበት ዞሮሽ ዞሮሽ ለማለት የፈለግሽን ተናገርሽ። ይልቅ መስኪ እነዚያ አትክልቶች አስተዋሽ ያጡ ይመስላሉ። እሱ የኔ ስራ ነው። ይልቅ እዩ መስኪ። ማወቅ ያለብሽ ራሴን በአግባቡ መምራት የምችልበት እድሜ ላይ ነው። ታናሽስ ልሆንኩ ንቃይ ነው አይደል? እንደሱ ወጣ ወጥቶኛል። አስተሳሰብሽ ሳልወድ በግድም ቢሆን ትልቅነትሽን እየነገረኝ ነው። ታዲያ ለምን አታገባም? ማግባት ሲኖርብኝ ማግባ አለው እኔ አሁንስ በጭንቀት መሞቴ ነው። የኔ አለማግባት አንቺን ይህን ያህል ለምን እንደሚያስጨንቅሽ እኮ ነው የማይገባኝ። የወንድሟን ወግ ለማየት የማትጓጓ ሴት አለች ለማለት አልደፍርም። በዛ ላይ በወጣው በገባሁ ቁጥር የጎረቤቱ ውትወታ ሰለቸኝ። ጎረቤቱ ደግሞ ምን እያለ ነው የሚጨቀጭቅሽ? ወንድምሽ መቼ ነው ሰርግ የሚያበላን፣ አያገባሞ እያሉ ነው። ጣጣ እኮ ነው እናንተ። ሰው ምናለ የራሱን ኑሮ ቢኖር። እነሱማ ምን ያድርጉ ካላቸው ቅርበት አንጻር ወግህን ለማየት ስለሚጓጉ ነው። አግባ እያሉ ሲጨቀጭቁ የነገውን ህይወት አብሮ የሚያመቻቸው አይመስሉ። ቆይ ማግባት የለብኝም ነው የምትለው? ወጣኝ መስኪ ወጥቶኛል። ታዲያ ለትዳር የምትሆንን ሴት አጣ? መስከረም ለምን አታይኝም? ይህን ያህል የሚያስጨንቅ ከሆነ ተውለ እባክሽ፣ ቢያንስ ለራሴ የማን ሰው አይደለውም ደግሞ የምትይው ሁሉ በቅርብ ጊዜ ውስጥ ይሆናል። የፈቀድካት ሴት አለሽ ማለት ነው? አዎ። ታዲያ ለምን እስካሁን አልስጨቀጭቃ አልነገርከኝም? ሁሉንም በሰዓቱ እንድታውቂው ስለምፈልግ። ብስራት፣ የደስታ ስካር እየተሰማኝ ነው። ግን እኔ የምለው ለሰርጉ ስንት ሰው ነው የምንጠፋው? ይህን እኮ ነው ይህን እኮ ነው የምፈራው መስከረም። ስለ እሱ እኮ ገና ምንም አላሰብኩም። መቼም በእኛ ቤተ ዘመድ በኩል... እባክሽ መስከረም። ግን ብስራቴ ድብቅ መሆን ጀምረሃል ማለት ነው። ለካ ሰሞኑን በሀሳብ የምትከነከነው የያዘ ይዘው ነው። መቼም ስዕል የመሰለች ሴት መሆን አለባት አንተን ያስኮበለ። እንግዲህ ጀመረች። እኔ የምትስማማኝ ሴት የምመርጥበት የራሴ የሆነ መመዘኛ ሊኖረኝ ይችላል። ስዕል ስለመሰለችና ስለተሳለች ሴት ብስራት፣ ግድ የለው እንዴ መመኘት መብቴ ነው። በወሬ ጠምጄ ሻዩን ረሳሁት አይደል ቆይ ዛሬ መቼም በጣም ነው የተደሰትኩት። ለምን ወደ ቤት አትገባ? መጣው ጣጣ እኮ ነው እናንተ። አሁን ብነግራትስ፣ እንዴት አድርጋ ነው የምትቀበለው? ከመቼውም በላይ አጣብቅኝ ውስጥ የገባሁበት ሰዓት የሚኖር አሁን ነው አምላኬ በዚህ በኩል መሆኑን የወደድሹ እርግጠኛ ነኝ። ለእይታ እንዲመችሽ ነው በትክክል ባህሪዎችን ቀስ በቀስ እየለመድክ መታህ። ጉዳ ረቂቅ ባልሹ መሰረት ይኸው መስኮቱን ከፍቻለሁ። ኦኦኦ እንዴት ይነፍሳል ባክሽ። ውጪው በጣም ጨልሟል። አንድም ኮከብ የለም አይደል? ጨለማ የምትወድ ሴት ይገርማል። ይልቅ ይህን ነገር አንገትሽ ላይ ደረቢ። ይሄ ብርድ ይሄን የመሰለ ስስ ሰውነትሽን ካገኘ ደግሞ ቢያንስ ከብርድ ሊከላከል የሚችል ፍቅረኛ ስላለኝ ብዙ አልሰጋም። ያን ያህል የምትተማመኝ ብኝ ከሆነማ ደረቴ መንፋት ልጀምር ነው። እንግዲህ እንደሚያምርብኝ እገምታለሁ። ረቂ ጭለማው በጣም እየጨነቀኝ ነው። ባይሆን የችን መብራት እንኳን ልጠቀም ከውጭ ወደ ውስጥ የሚገባው ደብዛዛ ብርሃን እኔን ለማየት አነስ እኔ የምፈልገው ለዘመናት የሳሳውላት ልጅ ቢያንስ በወጉ ማየት ነው። ማዳም፣ እባክዎትን ፍቃድ ይሁንና ይችን ትንሽ መብራት እንኳን ልጠቀም። የደበዘዘ ነገር ብዙም ስለማልወድ እኮ ነው። አብራው። ታንኪዩ። እንደዚህ በጣም ይሻላል። ምርጫዎች ግን በጣም የሚገርም ነገር ነው። ይህ መስኪያ ደግሞ ለምን አታዩ? ተወዳቸዋል። አንቺን ስለምወድ ምርጫሽም ለመውደድ እገደዳለሁ። ምንድነው? አይኖችሽ ለረጅም ሰዓት ተክልሽ የምታየው የጨረቃን ውበት የጨረቃ ውበት የሚጎላው ፀሐይ ስትጠልቅ ነው ይባላል። በጨለማ ውስጥ እኮ አየ በጨለማ ውስጥ ብዙ፣ በጣም ብዙ ምሽትን ተገና አድርገው የሚወጡ ነገሮች አሉ። አውሬዎች ናቸው። ግን እስቲ እሱን ሲጋር አቀብለኝ። ትገርሚያለሽ። አንዳንዴ እንደ ስምሽ ረቂቅ ትሆኝብኛለሽ። እንዴት ሚስጥራዊነት አይብሻለሁ መጠጣት በጣም እንደምወድ ታውቃለህ። በላይ በላይ ነው ምትገቹ። በዛ ላይ የምጠጣው መጠጥ መጠኑ ከፍ ባለ ቁጥር የበለጠ እያማርኩ የሚሄድ ይመስለኛል። ከዚህ በላይ ማማር ግን ምን ያደርግልሻል? እንዲያውም ይህም በስቶብሻል። ለእኔ ለፍቅረኛሽ ብቻ በቂ መልክ ከታየ ሌላው ትርፍ ነገር አይመስለሽ? እኔ እንኳን አቶ ይሳቀ ለውበት ያለኝ አመለካከት ለየት ይላል። ልብ ብላይ ተኮኔ ያማረ ነገር እኮ ለብዙ ነገር ይጋብዛል። እኔ እንደማስበው ከሆነ ውብ ቦንክ ቁጥር አለምን የመግዛት ባህሪንም አብረ እየተላበስክ ትመጣለህ። ዛሬ ደግሞ በጣም ተውሻል። ብዙ ስለጠጣሽ ይሆን ያስገሄዳል። ቋንቋዎችሽ ውብ ናቸው። መቼም ፈጣሪ አንቺን ለማበጀት ምን ያህል ጊዜ እንደፈጀበት ይጫል። እታፈቅረኛለህ? ከራሴ በላይ ግን። በቃቱ ምን ነው? ጨርሹ እንጂ ምንድን ነው ግን። ፍቅር ምን መሳይ ነው? ከለሩም ማወቅ በጣም ይከብዳል። ስገምተው ግን ህብር ሰማያዊ ይመስለኛል። ሰባት ከአስር 10 ሰጥቼ ያለሁ። እየደፈንኩ መስሎኝ ነበር። ረቂ በጣም እየበረደኝ እኮ ነው። መስኮቱን ልዝጋው? ከበረደ መተኛ ትችላለህ። አንቺስ? የማየው ነገር ይኖራል። ይህ ብብላይ ተኮነ። ከብርሃን ይልቅ ጨለግማ የሚያወጣቸው እውነቶች አሉ። አልገባኝም። ሰዎችን ግራ ማጋባት የሚያስደስትሽ ይመስለኛል። አንዳንዴ ደግሞ ይሄ እስጤፋ ምን ሊያስደስትሽ እንደሚችልም ይደናገረኛል። አደን፣ አደን የሚወዱ ሰዎች ተራራና ሸንተረን በማየት ብቻ የጥማቸውን ግማሽ ፐርሰንት ሊወጡ እንደሚችሉ ገምተህ ታውቃለህ? አደን የምን አደን ያመጣሽ? ቆይ ምንድን ነው የምታወሪው? ድሮ ድሮ አባቴ አደን ይወድ ነበር አሉ። ልጅ በአባቷ ወጥታ አደን ሱሰኛ ሆነች። የአዳኝ ልጅ አዳኝ አደን ትወጃለሽ ማለት ነው። በጣም በጣም የሚያስደስተኝ ነገር ቢኖር አደን ብቻ። እንዴ ምን ማደን የምትወጁ? አንበሳ የድራራዊትም በሙሉ የሚገርም ሆቢ ነው ያለሽ። አንተስ ምን ትወዳለህ? እኔ እንኳን ብዙ የተለየ ነገር የለኝም። ቲያትር እና ዋኔ ያስደስተኛል። የትክክለኛ ሰው መንፈስ ይመስላል። ፍላጎት ግን ረኪ የግዴታ ይህንን መስኮን ለመዝጋት ልገደል ነው። እሺ በቃ መጋረጃውን ተዋ። አንቺን የማግኘት ስሜ በበረታ ቁጥር የበለጠ እየረቀችብኝ ትሄጃለሽ። የት እየሄድሽ ነው? ያለሽ እኮ ከኔ ጋር ነው። ለምንድነው ብዙ ጊዜ የብቻሽ ስሜትሽን የምጠብቅ? እኔ የብቻሽ ስሜትሽን በአንድ ጊዜ በዚች በደበዘዘች ብራንሳይ ፊት የጠቆረ መሰለ። ከኔ ጋር እስካለሽ ድረስ የኔን ፍላጎት መጠበቅ የለብሽም ማለት ነው። ከአንተ ጋር ስላለው ብቻ ከአንተ ጋር ለመሆኔ እርግጠኛ እርግጠኛ ነህ? እጅላቱን ይሳቅ። ምን እንደምታውሪ ሊገባኝ አልቻለም። ታውቃለህ፣ ብዙ ያልታደኑ አውሬዎች ይታዩኛል። እሺት መድረክ ላይ ያለሽ መሰልሽ እንዴ። በእርግጠኝነት ልናገር የምችለው ነገር ቢኖር የጨለማ ህይወት እንደሚያረካኝ ብቻ ነው። አ ሲጋሪያ እያለቀ ነው መሰለኝ፣ እስቲ ያቀብለኝ። ግማሽ ሌሊት እኮ በንትርክ አለፈ። ቆይ ምን ይሆንሽ ነው ያለሽው እያየው ዓለምን እያየሁ? በጨለማ የሚወጡት እና አንተኛም ማለት ነው። መተኛ ስትፈልግ ይሶፋ ለእኔ በቂ ይመስለኛል? ይመስለኛል። የማውቅሽ እኮ ረቂቅ መሆንሽን እየተጠራጠርኩ መጥቻለሁ። የምታውቃት ረቂቅ የትኛዋን ነው? ጠጪዋን፣ አጫሿን አይደል? የምትወዷን ረቂቅ ለምን እንደቀጠርሽ ድት ነግሪኝ ትችያለሽ፣ እንጂ ግን የምትወደውን ነገር በማየት ብቻ መርካት እንደምትችል ገምተህ ታውቃለህ? እና እያየህ መርካት ከቻልክ ለምን አትሞክርም? እኮ እንዴት እንዴት ነው እባክሽ? ምንድን ነው እኮ የማውራት ያሹ፣ ታሾፊብኛለሽ። የሚያስቅ ነገር ተናገርኩ? በጣም እንጂ፣ በጣም እንዴ። አንድ ነገር ግን ልንገርህ ገዝተህ እንዳላመጣሀኝ አስቀድመህ ማሰብ አለብን ለነገሩ አንቺ ነሽ ገዝተሽ እንጂ ያመጣሽን እንኳን ቆይ ለምን ለጊዜው ስለምንህ የሚሆን መልስ የለኝም አደን ስለምወድ ተራራን እያየሁ ማምሸት ደስ ይለኛል ከሁሉ በፊት የማስቀድመው ደግሞ ደስታዬን ነው ጤንኛ ነሽ ግን ከምትገምተው በላይ እኔ የታመምኩት ማለት ነው ቆይ አንቺ መስኮት ላይ ተቀምጠሽ ተራራን እየቀኘሽ አነጋሽ? ይሳቅ። ለዘመናት የጓጓለት ልጅ ከፊት ለፊቱ አስቀምጦ ክንዶቹን አቅፎ ሊያንኮራፋ ነው ማለት ነው። ደስ አይልም? የራሱ ራሱን የቻለ ጥበብ እኮ ነው በማየት ብቻ መርካት መቻ። ፕሊስ፣ ፕሊስ ረቂቅ። እሺ ለውበትሽ እንደ ጣዖት መስገድና መለመን አለብኝ ማለት ነው። መልሽልኝ እንጂ ንገርኛ። ከቻልክ አትረብሸኝ፣ የራሴን ዓለም ልፈልግበት። ድሮ ድሮ አባቴ አደን የወድ ነበር አ የአዳኝ ልጅ አዳኝ ስስ የሬዲዮ ድራማ ማ ክፍል ሁለትን ነበር የተከታተል ነው። ደራሲ ሂሮት ሸቴ፣ ተዋንያን ትዕግስት ተከስተ ጌታውንና እማዋይሽ ነበሩ። የመጨረሻውን ክፍል ሳምንት እናቀርብላችኋለን።